እርጅና ባደከመው አንድ በት መጣራት ጀመሩ። ገብረ ሥላሴ፣ ገብረ ሥላሴ አሉ። በየት በኩል እንደመጡ ሳላያቸው እኒህ እጅግ አረጋዊ የሆኑ አባት ገብረ ሥላሴ፣ ልጄ ምን ሆንክ ብለው ከጉልበታቸው በርከክ ብለው መስቀል አውጥተው አሳለሙኝ። የእጅ መስቀላቸውን አውጥተው በስመ አብ ወሎ መንፈስ ቅዱስ አሉ። አምላክ አሜን ብለው ባረኩኝ። ግብረ ሥላሴ ሰላም ለኪም ሰላም ለኪ እንድገም አሉኝ። በጆሮዬ ጠጋ ብለው ፈጠን ፈጠን እያሉ ምንም ነገር እንዳላወረ በእጃቸው አፋቸው ጭነው ዝም እንድል አስጠነቀቁኝ። ቀስ ብለውም ተነስተው እንድከተላቸው በእጃቸው አመለከቱኝ። በልቤ ፈጣሬን መለመን ጀመርኩኝ። ባክ ፈጣሬ ከዚህ ነገር አውጣኝ። ምን ነገር ነው አልኩ በፊልም የምናያቸው ነዛ አስጨናቂና አስፈሪ እውነቶች ነው በእኔ ላይ እየተፈጸሙ ያሉ ህልም የሆኑ ሆን መለየት እስከማልችል ድረስ እጅግ ተጨንቅ ያለሁ ምን አይነት ጉድ ነው የማየው? በፊልም እያየሁት በመጽሐፍ ያነበብኩት በእኔ ላይ ድረስ። ጌታ ምን አይነት መከራ ነው የገባሁት? መመለስ ብፈልግ በዚህ መንገድ እንዴት ስመለሳለሁ ብዬ በልቤም ሀዘንም ሞልቶ ትጨንቅ ጀመረም በማገባይ ንገበቸ የማይጠየቅ ምስጢር ጠይቄ ጉድልሁን ቢያንስ አንድ ጓደኛዬንም ባመጣሁት ነበረ ሳላስበው እንባ ባይኖች ሞሉ በለበስኩት ነጠላ ጠራረግኩና አባ መከተል ተያያዝኩት አማራጭ የለኝም ወደኋላ መመለስም አልችልም ግን ምን ነው ግን ምን ልሰራ ነው ግን ወዴት ነው የሚሄደው እላለሁ ለራሴ እኒህ ሰው ስውር አሉ አረጋዊ አባት ወደ እኔ ተጠጉ ግብረ ስላሴ ናቡቴ ሆይ ሚስጥርን ላጨርሳት ጀምረው አሉኝና መንገዳቸውን ቀጠሉም። ይፈጣሪ አለ እንዴት በልቡና ያሰብኩትን በግልጽ መልስ ሰጡኝ ብዬ ተጨነኩኝ። አይ ሳላስበው ጮክ ብዬ አውርቼ መሆን አለበት። ኧረ በጭራሽ ጮክ ብዬ ማ አላወራውም። ወይ ፈጣሪ፣ ከሞቀው ቤቴ ወጥቼ እንዲመላው በጠፋበት የልምሩ ጫል ልዳክል እኔ አንቀህ የህይወት መጽሐፍ የሚሉት ጉዳይ ለእኔስ ምን ነው? አባ መናስ ወደዚህ ቦታ ሂድ እያሉ በርካታ ችግሮችን የፈጠሩብኝ ስለምን ይሆን እላለሁ። እኔ ሚስጥርስ ማግኘት መፈልግ ለሰዎችስ ማውራት መናገሩ ለእኔ ምን ይጠቅማል፣ ምን አገባኝ በማለት ከራሴ ጋር ጣላለሁ። አባ ወደ ቀኝ ታጠፉና የሆነ በሃረግ የተሸፈነ ጫካ ውስጥ ደረሱ። ብቻቸው ወደ እርሳቸው እንድቀር ምልክት አሳዩኝ። ደግሞ የት አመጡኝ ብዬ አጉረመረምኩና ተጠጋዋቸው አባምና ለምን ይሆን ግን ወደዚህ የላኩኝ እላለሁ ደጋግሜ። አረጉን በያዙት የወይራ መቋሚያ ገለጥ አደረጉና ወደ ግራ ዞር ብለው በጣም ወፍራም ትልቅ ሰንሰለት በሁለት እጃቸው ይዘው ከላይ ወደ ታች ጎተቱት። ትልቅ የሆነ የእንጨት በር የዓለም ካርታ ተስሎበት አየሁኝ። ከተሳሉት ስዕሎች መካከል አምስቱ ውሀት ቤተ ክርስቲያን የሚባሉት ኢትዮጵያና ግብፅን ጨምሮ የተለያዩ ቦታዎች ላይ የተቀመጡ ሚስጢራዊ ኮዶችን የያዙ አምስቱ አሃት ቤተ ክርስቲያን በአረንጓዴ ቢጫ ቀይ ቀለም ተስለዋል። ሌላ ዓለም ውስጥ ያለው መሰለኝ። መቤቴ ሆይ የጭቃማ ላዣ ሆይ ልቤና ጸኝልኝ እንዳልፈራም አብርችኝ እላለሁኝ። የበሰበሰ ዝናብ አይፈራም ነውና ነገሩ፣ አንዴ ገብቼበታለሁ ወደኋላ አልመለስም። እነዚህ እህታማች የሚባሉት ቤተ ክርስቲያን በዶግማ አንድ የሆኑ እንደሆኑ አቃለሁኝ። በደንብ ማተኮር ጀመርኩኝ። አራቱም ላይ ከካርታው ወጥ የሆነ መስቀል አየሁና ምንድን ይሆን ብዬ መጠየቅ ጀመርኩ። አምስተኛው ኢትዮጵያ ላይ ያየሁት ግን የቶ ቅርጽ ያለው መስቀል ነበረ። እንዴት ተለየ? መልስ የለም። አባበሩን የከፈቱበትን ሰንሰለት ከትልቁ ግንድ አስረው ወደ ውስጥ ወረወሩት። ጮክ ብለው ገብረ ስላሴ አሁን መግባት ትችላለ አሉኝ። በፈገግታ አሁን ጮክ ብሎ ይወራል ማለት ነው። ወዴት ነው የገባሁት? አልኩኝ። በተለያዩ የፊልም ኢንዱስትሪ ውስጥ የሚሰሩ እጅግ የተወሳሰቡ ቦታዎችና ዋሻዎችን ተመልክቻለሁ። እኒያ የተወሳሰቡና ሚስጥራዊ ዋሻዎችን አሁን በአይኖች እየተመለከቱ በእጆች እየዳሰሱ ህልም በመሰለ ቅጀት እዚህ ዋሻ ውስጥ ገብቻለሁም። ዋሻ እንዳይሉት ዋሻ አይመስልም። ከመሬት ውጭ ያለም የተገነባም ነገርም አይደለም። በጫካ ውስጥ ድንገት ወስደውኝ ነው ወደዚህ ቦታም እንድገባም ያደረጉኝ። ወደ 20 ሜትር ከተጓዝን በኋላ ወደ ቀኝ ታጠፉና ቀስ ብለው የቄንጦ መሻገሪያውን ወጠሩትና የሚያስፈራ ሸለቆ እንድናልፍ አዘዙኝ። ከዛ የሆነ መሰላል የሚመስል ከቀርቃ በተሰራ መተላለፊያ ወደ ላይ ወጣል። እኒህ ሚንጦ የሚባሉት መተላለፊያዎች እንደ ድልድይ የሚያገለግሉ ከእንጨት የሚሰሩ የተነባበሩ መሻገሪያዎች ናቸው። ሙሉ ገዳሙን የሚያሳይ የሚገርም የተፈጥሮ አቀማመጥ እመለከት ጀመረ። ኢትዮጵያ ውስጥ ነው ያለሁት፣ እዚህ ሀገር ውስጥ ነው ያለሁት። እጅጉን ደስ አለኝ፣ ልቤ ሐሴትንም አደረገች። አባ ትንሽ ከተጓዙ በኋላ በሳር የተሰራች አነስተኛ ጎጆ በሯን ከፍተው ግባ በሚመስል እይታም አዩኝም። እኔም ጫማዬን አውልቄ ወደ ውስጥ ገባሁና እመለከት ጀመረ። ከመደቡ ላይ እንድቀመጥ የበግ ለምዳቸውን ዘርግተው ደለደሉልኝ። አባ አልኳቸውም፣ አቤት፣ ልጀናቡቴ አቤት አሉኝ። ንቃት በታጀበ ፈገግታ ለመነቃቃት እየሞከሩ በመምሰል ቅድም እኮ ስልኬ ወደ ገደሉ ገብቶብኛል አልኳቸውም። እረ ቅድም አትነግረኝም ነበረ አሉ። በላንተርፍ በል እኔ እመጣለሁ ብለውኝ ስልኩን ሊያመጡልኝ አባ ወጡም። ብዙም ሳይቆዩ ስልኬን ይዘውት መጡና ስልኬም እንደዘጋ ነበረና አስነሳሁና ሰዓቱን ሳየው ዘጠኝ ሰዓት ከሰላሳ አራት ይላል። መሽቷል፣ በጣም መሽቷል። ተመልሼ ወደ ማደሬ መጓዝ አልችልም። አባ ዞር አሉና ልጄ ስለመሸ ዛሬ እዚህ እኔ ጋር ነው የምታድረው፣ አጫውትህ የማወጋህ በርከት ያሉ ነገሮች አሉ። አባ ምናም ብዙ ነገር አጫውተውኛል አሉ። ያለ ሰዓት በገዳሙም አይኬድም፣ ሰጎራ መነኩሳትን ትረብሻለህ በማለት ቀጠሉም። እና በቃ ማደሬ ነው። ስኬ ላይ ስመለከት ኖ ሰርቪስ ይላል። ገብረ ስላሴ አሉኝ። አቤት አባት ያልኳቸው ከዚህ አንደርሲ ሌቭል አምስት መቶ ሜትር ስላለን ኔትወርክ ሲስተሙ ያስቸግራል ብለው ተናገሩም። እኒህ ሰውዬ እንግሊዝኛን አቀጣጥፈው ሲናገሩ ስሰማ ምሁር ናቸው እንዲ ብዬ ፈገግ አልኩ። ፈገጋሉና እርሳቸውም ሁሉንም ማታ ጫውታለሁ አሉኝ። በላሁን ሂድና በታችኛው መንገድ የውሃ ጀኔሬተር ታገኛለ። ከእሱ አካባቢ ኔትወርክ ካለ ምናልባት ደውለህ ታስተላልፈው መልእክት ካለህ እዛ ላይ የተወሰነ ኤሪያ ላይ ይሰራል አሉ ቃል በቃል። እኔም በአባ እንግሊዘኛ መናገር እየተገረምኩኝ፣ ወደ ውሃው ጀኔሬተር ተጠግቼ መልእክትንም አስተላልፌ ስልኬን ዘጋው። ወደ አባ ቤት ተመለስኩና አባም ውሃውን አሙቀው እግርህን ካላጠብኩ አረጋዊው አባትም የኔን የደካማውን እግር ሊያጥቡ ጎንበስ አሉ። እኔ አይሆንም አልኳቸው። ልጄ ያንተ አለመታጠብ ከፈጣሪ ጸጋን ያሳጥኛል አሉኝ። እግሬንም አጠቡኝና ፈገግ እያሉ ወጣት ነህ ገና ታዳጊ ልጅ ነው ብዙ አደራ ይጠብቃል በርታ፣ በልጅ ጠንከር በል ብሎኝ ፈገግ አሉ። እግሬንም ካጠውኝ በኋላ ከጭቃ የተሰራ መደርደሪያ እየተመለከትኩ ባለውበት ሰዓት መጣው ብለው ይወጡም እርሳቸው ይለዋል። እኔም በአታቸውን በአይኖች አሰሳለሁ ከጭቃ የተሰራችው መደርደሪያ ውስጥ ብዙ መጻሕፍቶችን ተመለከትኩ። ወደ መጻሕፍቶችም አመራው። ዘ ሎስት ኢሜጅ ኦፍ ዘ ክሮስ ይላል አንደኛው። ሌላኛው ደግሞ አንቀፍ ዘ ቡክ ኦፍ ላይፍ ይላል። እጅግ ጥንታዊና ዘመናትን ያሳለፈ እንደሆነ አይቼ ተረድቻለሁ። እስካሁን የጠፋው ታላቁ ኃይል ያለው የመስቀል ምልክት ዘ ሎስት ኢሜጅ ኦፍ ክሮስ የሚል በእንግሊዝኛ መጽሐፍ ታትሞ ለበርካታ ዘመናት የቆየ እንደሆነ በዓይኖቼ አሻግሬ አይቼ ተመልክቼ ተረድቻለሁ። በድጋሚም ሌላ መጽሐፍን አየው የጥንት የብራና የኢትዮጵያ ጥንታዊ ካርታን የያዘ ነው ቶ የሚል የመስቀል ቅርጽ ናየው ከታች እንዲህ ይላል ዘኢትዮጵያ ምስጢረ መጻሕፍት ዘይትረከብ እምላይ ለፊደል አስሩ ውሃዱ ምሳቡ የኢትዮጵያ የምስጢር መጻሕፍቶች መፍቻ የሚገኘው ከ11ኛው ፊደል ሰባተኛው ላይ ነው የሚል ነበረም። ፈጣሪ አለ በመገረም ፈዘዝብ እየቀረሁኝ ምን ማለት ነው? አልኩኝ በድጋሚም ዘኢትዮጵያ ምስጢረ መጽሐፍ ዘይትረከብ እምላይ ለፊደሉ አስሮ ዋህዱ ምሳሁ የኢትዮጵያ የምስጢር መጽሐፍቶች መፍቻ የሚገኘው ከአስራ አንደኛው ፊደል ሰባተኛው ላይ ነው። ይፈጣሪ ያለ በመገረም ፈዘዝ ብዬ ቀረሁኝ። ይህ ምስጢርን የሚፈታው የፊደላችን አስራ አንደኛው ከአስራ አንደኛውም ሰባተኛው ማን ነው? ያየሁትን ለመረዳት ተሳነኝ። አባ ሲመጡ ሰማሁና ቁሜ ከነበርኩበት የመጽሐፍ መደርደሪያ ፈጠን ብዬ ተመልሼ ወደ መደቧ ተቀመጥኩኝ። የአባ ቤት ደስ የምትል ግን ያረጀች የሳር ቤት ናት። ውስጧ በኖራ ፈር የተለቀለቀች ውብና ቀዝቃዛ ቤት ናት። ከአባ ቤት ዘለ ውስጥ ኢሜጅ ኦፍ ክሮስ የሚለውም የእንግሊዝኛ መጽሐፍና ሌሎም ደግሞ የኢትዮጵያ የሚል አንድ ድንቅ ጥንታዊ መጽሐፍ አይቻለሁ። ይህንን በማየቴ እየተገረምኩኝ የአባን ቤት በአይኖች ዳስሳለሁ። እንደ ድንገት የሆነ ቀጭን የዛፍ ስራ እየሆና በቀስታ ጠጠጋው። ስሩ የአባን ቤት ከቦ በቤታቸው ጀርባ ይወጣል። የስሩን መንገድ ተከትዬ መውጣት ጀመርኩኝ። እርሳቸው ያዩኝ አልመሰለኝም። ከሳሯ ቤት ውስጥ የነበረችው ቀጭን ስር ከቤት ጀርባ በጣም ግዙፍ ሆና ተመለከትኳትኝ። በቀስታ ወደ ወፍራሙ የዛፍ ስር ተጠጋሁ። የሆነ የፍርሃት ስሜት ተሰማኝ። ከወፍራሙ የዛፍ ስር ላይ ተፍቆ በግዕዝ የተጻፈ እንዲህ የሚል ቃልን ተመለከትኩኝ። ይገርማችኋል መቼስ ሁሉን ለመፈለግ ድፍረቴ ክፋ አድርግ፣ ሂድ፣ ፈልግ፣ ቧጥጥ፣ አግኝ አግኝ የሚለው የልጅነት መንፈሴ ሳያስገድለኝ አይቀርም። እንዴት ትላለች የዛፍ ስር ላይ ተፍቃ በጊዜ ተጻፈችው ፊደል አበ ቅዱሳን ማይበር ዘይወስደኒ ሊተፍኖተ ሊተ ፍኖተ ጻድቃን በእንተ እግዚአብሔር መራሂ ወጥ ወንተ ሰማይ ርግ ታሬኒ ፍኖቴ። እንዴ ብዬ ተገረምኩኝ። ወደ ቅዱሳን ማይበር የሚወስደኝን መንገድ በእግዚአብሔር መሪነት ጀምራለሁ መንገዴንም የሰማይ ርግብ ታሳየኛለች የሚል ነው። ደገምኩት፣ አነበብኩትም አበዘ ቅዱሳን ማይበር ዘይወስደኒ ሊተፍነው ተጻርቃን በእንተ እግዚአብሔር መራዊ ወጥን ወንተ ሰማይ ርግብ ታረኒ ፍኖቴም ወደ ቅዱሳን ማይበር የሚወስደኝን መንገድ በእግዚአብሔር መሪነት ጀምራለሁ መንገዴንም የሰማይ ርግብ ታሳየኛለች የሚለውም ከስሩ ተፍቆ የተጻፈም ለዘመናት ያስቆጠረም የወይዬ በጽሁፍ ነው የተመለከትኩትም የማ የሆነ ሚስጥራዊ መንገድን የሚመራ ስሩ ሚስጥራዊ ኮድ ያለው መሆን አለበት ብዬ አሰብኩኝ። ስሩን ተከትዬ ለመሄድ አሰብኩ። እናፈራውም ግን ደግሞ ማወቅ አለብኝ የሚል መንፈስ ደግሞ ይጫነኛል። ከቆምቁምበት ሁኜ ባይኖቼ የስሩን መንገድ አሻግሬ ለማየት ሞከርኩ። ይህ ቦታ ግን በእውኑ ኢትዮጵያ ውስጥ ነው ያለው ወይስ በህልምና በቅጅ ውስጥ ተወጥሬ ነው እንዲሆነው እላለሁ ለራሴ የሆነ የውሃ ምንጭ ውስጥ ይገባል ስሩ ይሄድ ይሄድና የሆነ ምንጭ ውስጥ ሲገባ እመለከተዋለሁ ከዛም በኋላ ለማየት አልቻልኩም አተኩር የማየቱን ተያያዝኩት አንድ ነገር ግን አየው ነጭ ርግብ ስሩን ተከትላ ስትበር ነበር የተመለከትኳት ከዛም ወደ ቀኝ ታጠፈች እንዴ ነጭ ርግብ ይህ ነጭ ርግብ የዚህን መጨረሻ ማየትም አለብኝ ብዬ ስሩን ተከትዬ ለማየት ተነሳው። ይህ የሚገርመው ሀበ ተቅዱሳ ማይበር ዘይወስድ እኔ ሊተፍን ወተጻድቃን በእንተ እግዚአብሔር መራሂ ወጥ ወንተ ሰማይ ርግብ ታሬኒ ፍኖቴ፣ ወደ ቅዱሳን ማይበር የሚወስደኝ መንገድ በእግዚአብሔር መሪነት እጀምራለሁ መንገዴንም የሰማይ ርግብ ታሳየኛለች የሚለውን አሁን ያየኋት ርግብ ምናልባት ከዚህ ጋር የሚያገናኛት ነገር ይኖርን ብዬ ማሰብ ጀመርኩኝ። ከኋላዬ የሆነ ነገር ትከሻዬን ያዝ አደረገኝ። ደንግጬ ዞር አልኩኝ። አባ አፌም በእጃቸው በቶሎ አፈኑኝና በሽኩታ እንዳትጮህ ቃል እንዳታወጣ እንዳታወጣ አሉኝ። ሰላም ውድ አድማጭና ተከታታዮቼ የፈለገ ጥበባት ሁለት ተከታታይ የሆናችሁ ወገኖቼ፣ እንደሚታወቀው እኔ ፈላጊ ተመራማሪ አሳሽ ነኝ። ሚስጥራትን በመፈለግ እውነትንና እውቀትን በመግለጥ ለአንባቢ ለአድማጭና ለተመልካች ለበርካታ ጊዜያት ሳቀርብና ሳጋራችሁ ቆይቻለሁ። በአባቶች ፍቃድ እነሱን ጠይቄ እነሱን ይሁን ታግንቼ ነው ወደ እናንተ እኔ ፕሮግራሞቼ ማቀርብላችሁ ህዝብ የሚያነቁ ኢትዮጵያ እንዲህ አይነት ማንነት እንዳላት እንድትረዱና እንድታውቁ የሚያደርጉ ሐሳቦች ናቸው። እንግዲህ ይህ ታሪኬ በኢትዮጵያ ምድር አሉ ተብለው የማይገመቱት አስደናቂ ማህበረሰቦችና ውሉደ ደደካውያን ላይ አሳርፈኛል፣ ያገናኘኛል። እድሜያቸው ረጅም፣ ምንም አይነት የጤና እክል የማያገኛቸው አኗኗራቸው እንደ ብሔረ ብፁዓንና ብሔረ ሕያዋን መላካዊ የሆነ ስብዕናቸው እጅግ ማራኪ ራሳቸውን ሰውረው ከዓለም ረቀው የዓለም ምንም አይነትን ቴክኖሎጂ የማይጠቀሙ በሚስጥራዊ ቦታ ለዘመናት የሚኖሩ በሰሜን አምባ የሚኖሩት ቅዱሳን ነገደ እስራኤላውያን፣ ነገደ ያዕቆባውያን እግዚአብሔር ፈቅዶ ወደ እነዚህ ማህበረሰብ ገብቻለሁ። የሁለት ሺህና የሦስት ሺህ ዓመት ሚስጥራዊ ማንነታቸውም በምድራችን ካሉ ቦታዎች ረቂቅና ምስጢራዊ ወደ ሆነው ይህ ድንቅ ቦታ በጂፒኤስ ሪኮግኒሽንም አይገባም፣ የአየር በረራዎች በዚህ ማለፍ የማይችሉም፣ የሚያወጣው መግነጢሳዊ ኃይል እጅግ ታምራዊ የሚያስፍለው ቦታ ነው የገባሁት። ምድራችን ላይ የጠፉና የተሰወሩ የሚባሉ መጻሕፍት እዚህ አሉ። የብራና ላይ ምስጢራዊና ጥበባዊ መጻሕፍቶች እዚህ ይገኛሉ። በአናብስት በአናብርት በልዩ ጥበቃ የሚጠበቁ የእግዚአብሔር መለኮታዊ ኃያልነቱ የሚገለጥበት ድንቅ ቦታ ነው። ማስጎበኛችሁም ተመራማሪ ነኝ፣ ፈላጊ ነኝ፣ አሳሽ ነኝ። የተደበቀን ለመፈለግ የተሰወረን ለማሰስና ለመግለጥ ሁሌም ቢሆን ቃትታለሁ የማልገባበት ዋልሻ የማላስሰው ቦታ የለምና፣ ይህንን በቀጣይ ፕሮግራሞቼ ቀጣዩን ክፍል ይጀላችሁ ይመጣ ይሆናል። ይህ ፈለገ ጥበባት ሁለት ነው። ላይክና ሳብስክራይብ ሸር በማድረግ ለሰዎች አጋሩ። ወደ 62000 በላይ ተከታይ ያለው ፈለገ ጥበባት ዋናው ብዙ ታሪኮችን የተማርንበት ብዙ ሚስጥራትን የተከፈልንበት ቻናል ይህንም ፕሮግራም እንዲቀርብ፣ እንዲጋራ እንዲሁም ኢትዮጵያ እንድትገልጥና ሚስጥር ለህዝብ ይፋ እንዳይወጣ የሚሹ ሰዎች ሪፖርት በማድረግ ተደራሽነቱን ቀንሰውታል። ስለዚህ ተመራጭ የዩቲዩብ ቻናል ከፍቶ ተደራሽ መሆን ያስፈልጋል ብዬ በማሰብ ይህንን ሁለተኛውን የዩቲዩብ ቻናሌን ለእናንተም አድርሻችኋለሁም። ላይክና እና ሳብስክራይብ ሸር በማድረግ ሰዎች እንዲቀላቀሉ አድርጉ። ወደፊት የምንገልጣቸው ቦታዎች ይኖራሉ ሚስጥራትና ማንነታዊ ሀሳቦቻችን ሁሉ እየገለጥን ለሕዝብ ለትውልድና ለሀገር ይፋ እናደርጋለን። ወ ጊዜ ለኩሉ እንዲሉ አበው፣ ኢትዮጵያ የምትገለጥበትና ኢትዮጵያ የምትነሳበት ማንነቷና ታሪኳ የሚነገርበትና የሚተረክበት ዘመን እየመጣ ነውና ሁላችንም እንተባበር፣ እንደጋገፍ፣ አንድ ላይ እንቆም እላለሁኝ። ሌላው በቴሌግራም ቻናል ዲስክሪፕሽን ቦክስ ላይ በማስቀመጥላችሁ ሊንክ እየገባችሁ እሱንም ተቀላቀሉ እላለሁኝ። ይህንን ግን ለሰዎች አጋሩ፣ ሰዎች ያድምጦ ይስሟቸው እያልኩኝ እዚህ ሐሳቤን እቋጫለሁ። ቀጣዩ ክፍል በቀጣይ ቀን ይዤላችሁ መጣለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ። በያላችሁበት የዓለም አጽናፍ ሁሉ ሰላማችሁ ይብዛላለሁ።